ሩሲያ ሳትጠበቅ ሰብራ ገባች፤ ዋይት ሀውስ እየመከረ ነው! የሩሲያ የጦርነት ምጣኔ ሀብት በዋናነት ለውጭ ገበያ በምታቀርበው የነዳጅና የጋዝ ምርት ላይ የተንጠለጠለ መሆኑ ግልጽ ነው። ደም አፋሳሹ የዩክሬን ጦርነት አንድ ብሎ ከተጀመረበት ጊዜ አንስቶ ሞስኮ 760 ቢሊዮን ዶላር ከነዳጅ የጋዝና የድንጋይ ከሰል ምርት ሽያጭ ማግኘቷን ለማወቅ ተችሏል። የገንዘብ መጠኑ አውሮፓና አሜሪካ ባለፉት 3 ዓመታት ለዩክሬን ቃል ከገቡት የእርዳታ መጠን ከእጥፍ በላይ ብልጫ ያለው መሆኑን የሩሲያን ጥንካሬ በሚገባ እንደሚያረጋግጥ ይገለጻል። የገቢ መጠኑ ባሳለፍነው ዓመት ሞስኮ ለወታደራዊ ዘርፍ ወጪ ካደረገችው ገንዘብ የ7 እጥፍ ያህል ብልጫ ያለው መሆኑንም አህዛዊ መረጃዎች አመላክተዋል። ሩሲያ ከምዕራባውያኑ በኩል የተጣሉባት በሺዎች የሚቆጠር ማዕቀቦች ሳይበግሯት በውጊያው ሜዳ የበላይነት ይዛም ትገኛለች። ያለፉትን አራት ወራት ጦርነቱን ለማቆም የተደረጉ ምክክሮችም ይህ ነው የሚባሉት ጤስ ሳያመጡ ዶናልድ ትራምፕን ጭምር ተስፋ የሚያስቆርጡበት ሂደት ውስጥ መግባት ጀምረዋል። ከሁለተኛው ዓለም ጦርነት በኋላ አቻ የለውም የተባለው ደም አፋሳሽ ትንቅንቅ ዛሬም እንደ ትላንቱ ብዙ አዳዲስ ነገሮችን ይዞ ብቅ ብሏል። እኛም ከድንገተኛው የሩሲያ የጦር ሜዳ ግስጋሴና አዳዲስ አካባቢዎችን የመቆጣጠር ሂደት አንስቶ በሩሲያ ጉዳይ በዋይት ሀውስ ስለተያዙ አዲስ አቋምና መሰል የመጋረጃ ጀርባ ጉዳዮች ዝርዝር አዳዲስ መረጃዎችን ይዘን ተገኝተናል። አብራችሁን ዝለቁ። ትራምፕ ከቀናት በፊት ለመጀመሪያ ጊዜ በሩሲያ ጉዳይ ከአውሮፓ መሪዎች ጋር የሚስማማ አይነት አስተያየት ሲሰጡ ተደምጠዋል። ቭላድሚር ፑቲን አገራቸው ጦርነቱን እያሸነፈች እንደሆነ ስለሚያምኑ መሳሪያ የመዘቅዘቅ ፍላጎት እንደሌላቸው መናገራቸው የፕሬዝዳንቱን ያቋም መቀየር የሚያመላክት አድርጎ የተመለከቱት ብዙዎች ነበሩ። ትራምፕ በዚህ ሳምንት የሩሲያቻቸውን እብድ ሲሉ መጥራታቸው ደግሞ ነገሮች ግላዊ ቅርጽ እየያዙና ነገሮች እየተወሳሰቡ መምጣታቸውን ያሳየ ነው አስብሏል ክሬምሊን ከዛኛው ወገን ለተነጣጠረው ወቀሳ በሰጠው ምላሽ የአሜሪካው መሪ በስሜታዊ ጫና ውስጥ ወድቀዋል ሲል ትችት አሰምቷል። በምዕራባውያኑ ተንታኞች በኩል ወቅታዊ ሁኔታ ላለፉት ወራት ፑቲንን ሲያሞካሹ የቆዩት ትራምፕ ቢያንስ በንግግር ደረጃ የቃና ለውጥ ማድረጋቸውን አመላካች ነው። የአሜሪካው ፕሬዝዳንት የሞስኮ አለቃ ከስምምነት እንዲደርሱ ሲለማመጡ ከቆዩ በኋላ አሁን ላይ መከፋት ውስጥ የገቡ መስለው እየታዩ ናቸው። በተለይም ዩክሬን በአንድ ምሽት ከሶስት መቶ በላይ በሚሆኑ የሰው አልባ አውሮፕላኖች ስትደቃ ካመሸች በኋላ ትራምፕ ጦርነቱን ማቆም እንደማይቻል እያመነው ይመጡ መስለዋል። እኔ ሁሌም ከፑቲን ጋር በጣም ጥሩ ግንኙነት አለኝ፣ ነገር ግን እሱ የሆነ ነገር አጋጥሞታል። እጅግ በጣም እብድ እየሆነ ነው። እሱ ብዙ ሰዎችን እየገደለ ሲሆን እያወራ ያለው ስለሚሞቱ ወታደሮች አይደለም። በዩክሬን ከተሞች ላይ ያለምንም ምክንያት የሚሳይልና ድሮን ጥቃቶች እየተፈጸሙ ናቸው ሲሉ ተሰምተዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ግን የፕሬዝደንቱን ስጋት አጣጥለው ሩሲያ ለሰላም ዝግጁ መሆኗን በድጋሚ አረጋግጠዋል። ቃል አቀባዩ በምላሻቸው ይህን የድርድር ሂደት በማሰናዳትና በማስጀመር ረገድ ላደረጉልን ድጋፍ አሜሪካኖቹንና ፕሬዚዳንት ትራምፕን እናመሰግናለን። በእርግጥ በተመሳሳይ ሰዓት ይህ ወቅት ስሜታዊ ጫና ውስጥ የመውደቅና ስሜታዊ ምላሾች እየታየበት ያለ ጊዜ ነው ሲሉ የትራምፕ አስተያየቶች ጫና ውስጥ መውደቃቸውን የሚያመላክት እንደሆነ ገልጸዋል። ቮሎዲሚር ዜሌንስኪ በበኩላቸው ሰሞነኛው ሂደት ሩሲያ ለእውነተኛ ንግግር ቦታ እንደሌላት ማሳያ መሆኑን በመግለጽ የተለመደ አይነት የወቀስ አስተያየትን ሲሰነዝሩ ተሰምተዋል። ሩሲያ ከቅጣት ነፃ ሆና መቆይቷ ይህ አይነቱን ጥቃት እንድትፈጽም ብሎም በየጊዜው የጥቃት መጠኗን ከፍ እንድታደርግ ፍቃድ ሰጥቷታል ብለዋል ዜሌንስኪ። የዩክሬኑ መሪ የፑቲን ድርጊቶች መላው ዓለምን መናቅ መሆኑን ገልጸው የኪየቭ አጋሮች ሞስኮ ወደ ጠረጴዛው እንድትመጣ ግፊት ማድረግ እንዳለባቸው ማረጋገጫ ነው ብለውታል። ዩክሬን ከዚህ ቀደም በአሜሪካ የቀረበውን ለ30 ቀናት የሚቆየ ተኩስ አቁም ሀሳብ ብትቀበልም በሩሲያ በኩል ነገሩ ተቀባይነት ሳያገኝ መቅረቱ የሚዘነጋ አይደለም። ዜሌንስኪና ምዕራባውያን ተንታኞች ሩሲያ በሂደቱ ትራምፕን እያጃጃለች ተጨማሪ ቦታዎችን በቁጥጥሩ አስር ለማስገባት ጊዜ እየገዛች መሆኑን በመግለጽ የእርምት እርምጃ እንዲወሰድ መጠየቃቸውን አጠናክረው ቀጥለዋል። በክሬምሊን በኩል ሩሲያ በወታደራዊ ኃይል የያዘችው ግዛት በይፋ እውቅና እስኪሰጠው ድረስ በምንም መልኩ በሯን ለስምምነት ክፍት እንደማታደርግ ይፋ ካደረገች ሰንበትበት ብላለች። ይህ በእንዲህ እንዳለ ፑቲን ጦራቸው ፈጣን የሚባል ግስጋሴ እያደረገ ባይሆንም ወደፊት በመግፋት ላይ ከመሆኑ ጋር በተያያዘ እቅዳቸው ግዙፍ መሆኑን ትራምፕ ጭምር የሚያምኑበት ሆኗል። ሁልጊዜም እንደምናገረው እሱ ቁራሽ መሬት ሳይሆን መላ ዩክሬንን ይፈልጋል። ነገር ግን እንደዛ አይነቱን ነገር ከፈጸመው የሩሲያን ውድቀት ያመጣል ሲሉም ትራምፕ በትሩስ ሶሻል ገጻቸው ጽፈዋል። በሌላ በኩል የሩሲያ ኃይሎች የጦር ሜዳ ግስጋሴያቸውን በማስቀጠል በዩክሬኗ ሱሚ አካባቢ አራት ያህል መንደሮችን መቆጣጠራቸውን ለማወቅ ተችሏል። በዩክሬን ሰሜን ምስራቅ ቀጠናው እንደሚገኙ የተለያዩ መንደሮች ሰብሮ መግባቱ የተነገረለት የሩሲያ ጦር የመከላከያ ወረዳ ለመመስረት የሚያስችል ድል ማግኘቱ ተነግሯል። በሩሲያ በኩል ለድርድር ፈቃደኝነት የለም የሚለውን እሳቤ ተከትሎም፣ ለሞስኮ ካሮቱን ብቻ ሲያቀርቡ የቆዩት ትራምፕ የመቅጫ ዱላውን አብሮ እንዲመዙ ውትበታዎች በሰፊ መሰንዘር ጀምረዋል። የሪፐብሊካን ፓርቲ ተወካይ የሆኑ የአሜሪካ ሕግ አውጪዎች በተለይም ከሰሞነኛው ግዙፍ የሩሲያ የድሮን ጥቃት በኋላ ማዕቀብ የሚል አጀንዳ እንደጋግሞ እያነሱ መሆናቸውን ለማወቅ ተችሏል። በሴናተር ሊንሲ ግራሃም በሚመራው ዘመቻ በሩሲያና ከዚህ ቀደም የተጣሉ ማዕቀቦች እንዲከሽፉ ሲያደርጉ በቆዩ ተባባሪ ሀገራት ላይ ከፍተኛ ማዕቀብና ታሪፍ ሊጣል እንደሚገባ በመገለጽ ላይ ነው። ከአንድ ሳምንት በፊት የአውሮፓ ሀገራት በአሜሪካ የተረቀቀውን የሰላም እቅድ ሩሲያ ውድቅ አድርጋለች በሚል በሞስኮ ላይ አዲስ ማዕቀብ መጣላቸው የሚዘነጋ አይደለም። ትራምፕ ግን የማዕቀብ በትር ሊፈጥረው የሚችለው መፍትሄ እንደሌለ በመረዳት ይመስላል፣ የዚህ አይነቱን አማራጭ ውድቅ እንዳደረጉ ዘገባዎች ሲጠቁሙ ሰነባብተዋል። ይሁንና ግን አሁን ላይ ነጩ ቤተ መንግስት አለቃ በነገሮች ተስፋ እየቆረጡ መምጣታቸውንና በሩሲያ ላይ አዲስ አይነት ማዕቀብ ለመጣል እያሰቡ መሆናቸውን ዘገባዎች በመጠቆም ላይ ናቸው። ትራምፕ በግጭቱ ዙሪያ በቶሎ ከስምምነት ላይ እንዲደረስ ቢሹም የሩሲያ ጥቃት መቀጠል አማራጮችን እንዲፈልጉ እያስገደዳቸው መሆኑን ዎልስትሪት ጆርናል ይፋ አድርጓል። ጋዜጣው ትራምፕ የ30 ቀናት የተኩስ አቁምን ጨምሮ ፑቲንን በማስገደድ ሩሲያን ወደ ስምምነት ለማምጣት አቅደዋል ብለዋል። የማዕቀብ ሂደት የማይሳካ ከሆነ ትራምፕ ከሰላም መፍጠር ሂደቱ ራሳቸውን ሊያገሉ እንደሚችሉ ለጉዳዩ ቅርበት ያላቸው አካላት እንደነገሩትም ጋዜጣው ጨምሮ አመላክቷል። ክሬምሊን በጉዳዩ ዙሪያ በቃል አቀባዩ በኩል በሰጠው መግለጫ ደግሞ የአሜሪካ አዲስ ማዕቀብን የተመለከተ ወሬ የሰላም ንግግሮችን የማወክ ዘመቻ ነው ሲል ምንም እንኳን የምዕራባውያኑ ማዕቀብ በዋናነት የሩሲያን የነዳጅና ዘይት ምርት የገቢ ሰንሰለት ከተቻለ የመቁረጥ ካልሆነ ማዳከም ቢሆንም ስኬታማነቱ አጠራጣሪ ነው። ባለፉት ሶስት ዓመታት ሩሲያ ከአጋር አገራት ጋር በመሆን በተለያየ መንገድ የማዕቀብ ሰንሰለቱን ስትበጥስ መክረሟ አይዘነጋም። ሞስኮ በማዕቀቦች የተነሳ ከ100 ቢሊዮን ዶላር የበለጠ ገንዘብ ብታጣም የተፈጥሮ ሀብት ገቢዋ ምዕራባውያን ባቀዱት መልኩ የሚነጥፍ ሊሆን አልቻለም። በዛው በአውሮፓ እንኳን ሃንጋሪ እና ስሎቫኪያ አይነት ሀገራት ምዕራቡ ዓለም በጠላትነት ከፈረጃት ሩሲያ የኃይል አቅርቦት ፍላጎታቸውን እያሟሉ መሆናቸው የሚታወቅ ነው። ባሳለፍነው ዓመት 2024 ላይ እንኳን ሞስኮ ከሁለቱ ሀገራት ከ20 ቢሊዮን ዶላር በላይ ገቢን አግኝታለች። የአካባቢው መንግስታት ከሩሲያ የኃይል አቅርቦት መቋረጥ ጋር በተያያዘ ሊኖር የሚችል ምጣኔ ሀብታዊ መደነቃቀፍና ፖለቲካዊ አለመረጋጋትን አብዝቶ የሚፈሩ መሆናቸውም ይነገራል። በሌላ በኩል ግን ትራምፕ ከልብ ከቆረጡ አሜሪካ የማዕቀብ ሰንሰለቶችን ይበልጥ በማጥበቅ ውጤታማ ስራን መከወን እንደምትችል የሚናገሩ ተንታኞች አሉ። በተንታኞቹ እምነት ሩሲያ ለውጭ ገበያ የምታቀርበውን ነዳጅ እና ከእሱ ጋር የተያያዘውን ገቢ በከፍተኛ ደረጃ መቀነስ የሚያስችሉ ስራዎች በበቂ ሁኔታ ሲከወኑ አልቆዩም። ጆ ባይደን በስልጣን ቆይታቸው የሩሲያን የኃይል አቅርቦት ለማዳከም በሚያስችሉ ጉዳዮች ዙሪያ ለረጅም ጊዜ እውነተኛ ፍላጎት ሳይኖራቸው መቆየቱንም ተንታኞቹ ያውሳሉ። ፕሬዚዳንቱ የዓለም አቀፍ የነዳጅ ምርት ዋጋ ጭማሪን በመፍራትና በዳግም የመመረጥ ዕድላቸው ዙሪያ ሊኖር የሚችል አሉታዊ ተጽዕኖን በመስጋት ማዕቀቡን በተገቢው መልኩ ለማስተግበር እንዳልቻሉ ይገለጻል። ይሁንና ግን በ2022 አሜሪካ የሞስኮ የነዳጅ ምርት በበርሜል ከ60 ዶላር በላይ እንዳይሸጥ የጣለችውን ማዕቀብ በቅርበት ስትከታተል መቆየቷ አይዘነጋም። በባይደን አስተዳደር የማዕቀብ እርምጃ የተነሳም አንድ በርሜል የሩሲያ ድፍድፍ ነዳጅ ዋጋው ከ124 ወደ 66 ዶላር ያሽቆለቆለበት ሂደት ተፈጥሮ ነበር ሆኖም ሩሲያ የምርቱን መነሻ በማሳሳትና በድብቅ የነዳጅ ጫኝ መርከብ አማካይነት በእጅ አዙር ምርቷን ለህንድ ቻይና ና ሌሎች ሀገራት በገፍ ስትሸጥ ቆይታለች በአሜሪካ በኩል ነገሩን ለማስቆም በሚል ብዙ ጥረቶች የተደረጉ ሲሆን ሩሲያ በሁለት ግዙፍ የነዳጅ ምርት አቅራቢዎች ና 155 የነዳጅ አመላላሽ ተቋማት ላይ ማዕቀብ ጥላለች በዛ የተነሳም መደበኛ የነዳጅ ማመላለሻ መርከቦች በኩል የተጓጓዘው የሩሲያ የነዳጅ ምርት መጠን በ36% የጨመረባቸው አጋጣሚዎች እንዳሉ ይገለጻል። በሌላ በኩል የሩሲያ የተጣራ የተፈጥሮ ጋዝ በ22 በመቶ የገቢ መቀነስ እንዳጋጠመው አሃዛዊ መረጃዎች አመልክተዋል። ይሁንና ግን አጠቃላይ የሩሲያ የነዳጅ ምርት ገቢ ቀድሞ ከነበረው ምንም አይነት መቀነስ ያላሳየ ሲሆን፣ በአንጻሩ ከቀደመው ጊዜ በአንድ በመቶ የጨመረበት ሁኔታ ተፈጥሯል። እነዚህ ሁሉ ነገሮች ባሉበት ሁኔታ በማዕቀብ ዙሪያ ትራምፕ ሊኖራቸው የሚችለው አማራጭ ምን ሊሆን ይችላል የሚለውም ታዲያ ትልቅ ጥያቄን የሚያጭር ሆኗል። ይህ በእንዲህ እንዳለ አሜሪካ የኒውክሌር አማራጭ የተባለውን ከፍተኛ እርምጃ መውሰድ የምትችልበት ሂደት እንዳለ የሚናገሩ ተንታኞች አሉ። አዲሱ ሂደት የሩሲያን የኃይል ምርቶች በሚገዙ አገራት ምርቶች ላይ የአምስት በመቶ ታሪፍ መጣልን ያቀደ እንደሆነም ለማወቅ ተችሏል። ቻይና፣ ህንድ፣ ቱርክ እና ብራዚል በዚህ የታሪፍ ቅጣት እርምጃ ውስጥ የሚካተቱ ቀዳሚ ሀገራት መሆናቸው ግልጽ ነው። አንዳንዶች እርምጃ የሞስኮ ቀዳሚ ገቢ ምንጭ በሆነው የነዳጅ ምርት ላይ የኢራን አይነት ከፍተኛ ጫናን ማሳደር አምሳያ መሆኑን ሲናገሩ ይሰማል። ከቅርብ ጊዜያት ወዲህ ሞስኮን ከማግባባት ይልቅ ከባድ የማዕቀብ አማራጭ መውሰድ ተገቢ እንደሆነ የሚገልጽ ግፊት በወቅቱ የአሜሪካ አስተዳደር ውስጥ ጭምር ጎልቶ እንደሚሰማ መረጃዎች ይጠቁማሉ። ይሁንና ግን ገና ከመነሻው ትራምፕ እንደዚህ አይነቱን እርምጃ ለመውሰድ ፍቃደኛ ናቸው ወይ የሚለው አጠያያቂ ነው። ፕሬዚዳንቱ በቅርቡ በቻይና ላይ ጥለውት የነበረ የታሪፍ ውሳኔ ምጣኔ ሀብታዊ ምስቅልቅል ሊያስከትል መሆኑን ሲረዱ ከእርምጃቸው የተገቱበት ፍጥነት እዚህ ላይ ተጠቃሽ ነው። በቻይና ላይ ጥለውት የነበረውን ማዕቀብ በከፍተኛ ደረጃ ለመቀነስ የተስማሙት ፕሬዚዳንት ሞስኮን በማስታከክ በቤጂንግ ላይ ተመሳሳይ የተሳሳተ ውሳኔ ለማሳለፍ ወኔ ይኖራቸዋል ብሎ ማሰብ ከባድ ይመስላል።